ሁለቱም ክልል ወንድማማቾቹን የሰላም መነሻ ተደርጎ የተደረገውን የሮመዛን ኢፍጣር ፕሮግራም በጣም በጦሩ ሁኔታ ነው ያየሁት። በወንድማማቾችነት ፕሮግራም ላይ በሁለቱ የክልል ፕሬዝዳንቶቹን፣ በሁለቱ የክልል ዑለማዎችን፣ በአባቶች ሽማግሌዎች ተገኝቶ ትልቅ ደስታ ይሰምናል። ይህ የደስታ ስሜት በሁለት ወንድማማች ህዝቦች መካከል ለአመታት በተደጋጋሚ በሚነሳው ግጭት ሳቢያ ጠፍቶ እንደነበር ይታወቃል። እናም መንግስት የሁለት ወንድማማች ህዝቦችን ዘላቂ ሰላም ለመፍጠር በርካታ ስራዎችን ሲሰራ ቆይቷል። የተጀመረው ሰላም በዘላቂነት ለማስቀጠል ወቅቱ የረመዳን ወር በመሆኑ በሰመራ ከተማ የወንድማማቾች ኢፍጣር መርሃ ግብር ተካሂዷል። የሁለት ህዝቦች የሃይማኖት አባቶችና የሀገር ሽማግሌዎች የተጀመሩ ስራዎችን በዘላቂነት እንዲቀጥሉ ችግሮች በውይይትና በምክክር መፈታት አለባቸው ሲሉ ተናግረዋል። ህብረተሰቡን ዋና ባላቤት እነሱ ነው። የሰላም ባላቤት እነሱ እስከሆነ ድረስ ወደ ታስሊ መውረድ እስከ ድረስ ለዞኑ ለወረዳም ለቀበሌም እስከ ጎጥ ድረስ መውረዱ ግዴታ ነው እና እቅድም ደግሞ እንደዚህ ተይዟል እና በዚህ መሰረት የሰላሙ ለሁላችን እንዲሰራ የሚጠበቀው እንሻላ የሚጠበቀው መጀመሪያ ከአላህ ፍራት ነው። ከሁሉም ከጥፋት መለስ አለበት። ከሃይማኖት መሪ ይሁን የአባት ይሁን የሽማግሌ ይሁን ትናንትና የነበረው የጥፋት መንገድ ከአላህ ይቅር መጠየቅ አለበት። አጎራባች ክልሎቹም ችግሮች አልፎ አልፎ ይፈጥራል። ነገር ግን መልሱ ቶክሲ እንዳይሆንበት ነው የኛ ምልክት ተወያይቶ በባህላችን መሰረት በዛፍ ስር ተገናኝተን ተወያይተን ችግሮቻችን መፍታት አለብን። የምን እምነት አለ። ሁለቱም ህዝቦች የጋራ የሆነ የመገፋት ታሪክ ያላቸው ህዝቦች በመሆኑ ከልዩነት ይልቅ ለአንድነት ቅድሚያ በመስጠት የተገኘውን አንጻራዊ ሰላም ለማጽናት በትኩረት ይሰራል ሲሉ የሁለቱ ክልል ርዕሰ መስተዳድሮች ተናግረዋል። እኛ ስንቀራረብ በዚው መልኩ እየተቀራረብን ቁጥር ማለት ነው። በእርግጠኝነት የሚራራቅ ህዝብ ይኖራል ብዬ አላስብም። አሁን ከፍተኛ አመራር ደረጃ በዚህ ደረጃ ይፈጠር ነው ደግሞ ወደ ታች እናወርዳለን። ቀጣይ ግዛችን ወደ ሊማት ሁል መቶ መቶ ወደ ሊማት ለማሰብ ነው። ብዙ የሚያገናኛቸው ነገሮች እያሉ ያለ እድል ሆኖ በአልፎ አልፎ የሚነሱ ግጭቶች ታሪካቸው እንዲበላሽ ሲፈጠር ቆይቷል። የጋራ ታሪካችን የኋላ ቀርነት የመገፋት ታሪክ ነው።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 መንግስት የሁለት ህዝቦችን ሰላም በዘላቂነት ለማጽናት በትኩረት እንደሚሰራ የገለጹት የሰላም ሚኒስቴር ሚኒስትር መሀመድ ኢድሪስ ቀሪ ስራዎችን ተግባራዊ ለማድረግ ርብርብ እንደሚያስፈልግ ገልጸዋል። እስካሁን በመጣንበት ቁርጠኝነት በቀጣይም በእቅድ የተቀመጡ ና ቀሪ ስራዎችን እንደዚሁ በቅን ልቦና እንደምንፈጽም በጋራ የምንረባረብ ይሆናል። የተሳካ በሚቀጥለው አመት ኢፍጣር ፕሮግራም ስንገናኝ ይህ ታሪክ ሆኖ በጋራ ስለተጀመሩ ፕሮጀክቶች የምናወራበት ጊዜ እንደሚሆን አምናለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሐጂ ኢብራሂም ቱፋ የተጀመሩ ስራዎች ዘላቂነት እንዲኖራቸው ሁለቱም ህዝቦች ከመሪዎቻቸው ጎን በመቆም በጋራ እንዲሰሩ አሳስበዋል። ወገኖች፣ በተለይም ሙስሊሞች ያለፈ አልፏል። አላህ በጋሪነቱ የባራዩን ተውባ ይቀበላል። የሀገር ሽማግሌዎች፣ ውጋዞች፣ ሱልጣኖች፣ ዑለማዎች፣ ዱዓቶች እንደስታ ወደ ተግባር ለመቀየር ሁላችንም እዚህ ያለኑ እዚህ የሌለኑ እነኚህን መሪዎች ማገዝ ሱና ሳይሆን ዋጅብ እንደሆነ እንድትረዱ በዚህ አጋጣሚ ሊነግራችሁ ወዳለሁ። በመጨረሻም በዚህ የወንድማማቾች ኢፍጣር መርሃ ግብር ላይ የተገኙት የሁለቱ ክልሎች አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የጎሳ መሪዎች የተገኘውን ሰላም ለማጽናት በጋራ እንዲሰሩ እጅ ለእጅ ተያይዘው ቃል ኪዳን እንዲገቡ ተደርጓል።